በምሳሌ መጽሐፍ ውስጥ ስንት ጊዜ እንስሳት ተጠቅሰዋል? እንስሳት በምሳሌ መጽሐፍ ውስጥ ብዙ ጊዜ ተጠቅሰዋል። ብዙውን ጊዜ ጥበብን፣ ተግሳጽን እና ስነ ምግባራዊ ባህሪን ለማስተማር ምልክቶች ናቸው። መጽሐፉ እንደ ጉንዳን፣ አንበሳ፣ ውሻ፣ ድብና በሬ የመሳሰሉ እንስሳትን መንፈሳዊና ተግባራዊ ትምህርቶችን ይሰጣል። እያንዳንዱ እንስሳ ልክ እንደ ትጋት፣ ስንፍና፣ ወይም አደጋ አንባቢዎች ትክክልና ስህተት የሆነውን እንዲረዱ የሚያግዝ የአንድ የተወሰነ የገጸ ባህሪ ባህሪን ያንጸባርቃል። እነዚህ ተምሳሌታዊ ንጽጽሮች ምሳሌዎቹን የበለጠ ተዛማጅና የማይረሱ ያደርጋቸዋል። ለምሳሌ፣ ምሳሌ ስድስት ስድስት እስከ 8 ሰነፍ ሰው በትጋትና በመዘጋጀት የሚታወቀውን ጉንዳን እንዲመለከት ይመክራል። ትጋትና ወደፊት እቅድ ማውጣት ያለውን ጥቅም ለማሳየት ይህ ትንሽ ነፍሳት ጎልተው ይታያሉ። ልክ እንደ አንበሳ የማይፈሩትን የጻድቃንን ድፍረት ለመግለጽ በምሳሌ 28 አንድ ላይ አንበሳ ተገልጧል። አጠቃቀሙ በዘፈቀደ አይደለም፤ እያንዳንዱ እንስሳ እየተማረ ያለውን የሞራል ወይም የመንፈሳዊ ትምህርት ጥልቀት ለማምጣት ይመረጣል። በአጠቃላይ፣ በምሳሌ መጽሐፍ ውስጥ እንስሳት በቀጥታ ወደ 15 ጊዜ ያህል ተጠቅሰዋል፣ ምንም እንኳን ትክክለኛው ቁጥር እንደ የመጽሐፍ ቅዱስ ትርጉም ትንሽ ሊለያይ ይችላል። አንዳንድ ማመሳከሪያዎች በአንድ ቁጥር ውስጥ ብዙ እንስሳትን ያጠቃልላሉ፣ ለምሳሌ፣ በምሳሌ ሰላሳ ላይ የተለያዩ ፍጥረታት በአንድነት የተሰየሙበት። ይህ ምዕራፍ በተለይ በጥበብ እና በሞኝነት መካከል ያለውን ልዩነት ለማሳየት በእንስሳት ምስሎች የበለጸገ ነው። እነዚህ ቡድኖች ትናንሽ ወይም ችላ የተባሉ ፍጥረታት እንኳ የአምላክን ጥበብ በፍጥረት ውስጥ የሚያሳዩበትን መንገድ ለማሳየት ይረዳሉ። ለማጠቃለል ያህል፣ በምሳሌ ውስጥ የእንስሳት አጠቃቀም ሆን ተብሎና ጥልቅ ትርጉም ያለው ነው። የእግዚአብሔርን ንድፍና ለሰው ሕይወት ትምህርቶች የሚያንጸባርቁ የማስተማሪያ መሳሪያዎች ሆነው ያገለግላሉ። ከቂልነት ባህሪ ማስጠንቀቅም ሆነ ጥበብ የተሞላበት ኑሮን ማስተዋወቅ፣ የእንስሳት ማጣቀሻዎች መልእክቶቹን የበለጠ ኃይለኛ ያደርጉታል። በመጽሐፉ ውስጥ መገኘታቸው ጥልቅ እውነቶችን ለመረዳት ተፈጥሮን የመመልከት አስፈላጊነትን ያሳያል።